ገብተዋላል የእኛ ስትራቴጂ ትቀጠቀጣል ትቀጠቀጣል ትቀጠቀጣለ ነው ካምባክ ነው የምናረገው ሪሞንታዳ ነው የምናረገው ዛሬ ልብ ነው ቅጡ ብሮ አሁን ምን እቡሽ እንዳታረጉ ብሮ ቆይ ብሮ ፈርቷል በእናትህ ወይስ አረጋገው ችግር የለም ንቀው በሉ አሁን የተናገርከውን ትደግመዋለህ? ው ምንም፣ አንድ ሚሊዮን ጊዜ ደውል፣ ምንም አታመጣም። ምንም አታመጣም። እኔ ደወልኩኝ ስንቀጣ ወደ ቅጣት ነው የምትገባው። ምንም አታመጣም። ገብቶሻል ምን

በአምስት ሺን በቃ አለቃ እየቀጣንሽ እኮ እሺ እንደዛ ከሆነ ጥግ ላይ ተንበርከክና አቅም የለን ምንትላለን ጥግ ላይ ተንበርከክ አቅም የለን ምንትላለን እኔ ግን ምን አይነት ነገር ለምንድ ነው ምለው ምን ማለት ነው በጣም ስሜታዊነት ይታይበዋል

ምን አስነክቶብኝ ነው ሀይሜ፣ ተለውጠሽብኛል። መጋኛ የለውጥ እዛ ሄደ ሽብኛ ለአስነክተ ወይ ምናምን አትልም። እንዴዛ ሄደ እኛ እንችላለን። የጨረቃ ፋሚሊ እኔ ጋር ነች። ሰዎች እናትደናገጡ። ቀጣይ ጌም ላይ አንድ እኩል አድርግ ወደዛ የለም የለም። ምን ማድረግ እንዳለብን በምን አይነት ሰዓት ምን አይነት ይላል። ማንም ምንም አያመጣብንም። ገብቶ አላ ምንም ነገር እንዴት ነው ግን ይህ አንገት የአይንን ትልቅናና የጭንቅላትን ትልቅነት የቻለው? በእናት ሊመሰገን ምናምን ይገባል ወይ? ዩኒስኮ ምናምን ላይ ፈጣሪ ምን ይሳለግባ ግባ፣ ና አውጣው። ገንዬ ሰጠች፣ እህታችን ሰጠች። ምንም አታመጪም ዳኒ ተብዬ ምንም አታመጪም። ብሩክ ተንበርክክህ ፋሚሊ እንድታመሰግን አደረገ። አመቻችሁ። እድሜ ልክህን ነው ማንበረክክህ። እንትን አስተካክልኝ፣ ከጀርባ አስተካክለኝ። የምትቀጣበትን ቦታ ክሊር እንዲታይ ነው የምፈልገው። ክሊር ሆኖ እንዲታይ ይፈልጋሉ። ገና በመጀመሪያው ዙር ገብቷልና፣ ገና ትሪፕል ይመጣል። ገና ትሪፕል ይመጣል። ያኔ ማ በቃ እራሱ ሊሰጣት ትሪፕል ይመጣል። ዋጋህን ነው መሰጠህ። ምንም አታመጣም። ሼር አድርጉላቸው። ልክ ናችሁ ጋይስ። እኔ ዛሬ ለብሩክ ነበር ተዘጋጅቼ መምጣት፣ ተሸወድኩ። ሁለት ኮፍያ ተዘናገቡ። ሁለት ኮፍያ ጋይስ፣ ሁለት ኮፍያ ጋይስ፣ በእኔ ሳይዝ ሁለት ኮፍያ ጋይስ፣ ሁለት ኮፍያ፣ ሁለት ኮፍያ ይህ ጭንቅላት አይበቃው ሚቅርብ። ሁለት ኮፍያ፣ ሁለት ኮፍያ እንዳያመልጠን፣ ትሪፕል ሁለት ኮፍያ። አየህ፣ አንድ አንድ አንድ አንድ ጨምሩበት። ገላኔ ታንክስ፣ ታንክስ፣ ታንክስ። እህታችን አንድ አንድ ኮፍያ። በስመ አብ፣ ሀያ ሰከንድ ደረሰ። አንድ ኮፍያ

ጋይስ ሬስኮ ምን ማድረግ እንዳለብን ምን አይነት ሰዓት ላይ ምን ማድረግ እንደሚችል ታገኛለህ። ምንም አታመጣም የሚሉኝ ሰፈር ውስጥ አውሬ ወጣ

ወይ ብቻ ደ ደ ደ ደ ትሪፕል ነው እንጠቀመው። ገኒዬ ይመችሽ። ገና አናት ላይ አሰግድ መጣ። ማን መጣ? እዛው አንተ ነው ያሰግድ ትሪፕል ነው። ፋሚሊ ናት። እናገር ብሩክ ዋን ዜሮ ነው።